አንዲት ኢትዮጵያዊ ወገናችን እዚህ አጅማን አልባርሻ አካባቢ ከሁለተኛ ፎቅ ወድቃ ህይወቷ አልፏል። አላህ ወጥቶ ከመቅረት ከድንገተኛ አሟሟት የጠብቀን። የሀገሬ ልጆች ወላሂ በጣም የሚያሳዝን ነው። አስባችሁታል። ከአራት ቀን በኋላ ወደ ሀገሯ ልተድ ሻንጠዋ እንድረትባ እንደነበረ እየተነገረ ነው። እንዲሁም ደግሞ ከሞቱ አሟሟቱ ባለትዳርና የአንዲት ሴት ልጅ ናት እንደሆነችም እየተነገረ ነው። በዚህ አጋጣሚ ያልሆነ ስራ ወይንም የእናንተ ግዴታ ያልሆነን ስራ ለመዳሞቻችሁ የምታስ ለምዱቶች፣ ካላችሁ እባካችሁን ጥንቃቄ አድርጉ። ምክንያቱም አንዴ ካስለምዳችኋቸው በኋላ ከዚያ ቤት እስካላችሁ ድረስ እናንተን የማይመለከት ስራ እንኳ ቢሆን ግዴታ ነው የሚያደርጉባችሁ ማለት ነው። ስለዚህ የእናንተ ስራ እናንተን የማይመለከት ያልሆነ ነገር አታስለምዷቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ምም ሸቃሊት ነኝ። ዛሬም በአዲስ ሂዶ መጥቻለሁ። አብራችን ቆዩ ውድ ቤተሰቦቼ፣ የሀገሬ ልጆች። አላህ ወጥቶ ከመቅረት፣ ከድንገተኛ ሟሟት ሁላችንም ይጠብቀን። እኔ ወላሂ እንደ ስደት ሞት የምፈረው የለም። በተለይ ደግሞ ዱባይ ውስጥ ምን አይነት ነገር እንደ ተሰራጨብን አላቅም። በአንድ ሳምንት ውስጥ ብቻ ስንት ኢትዮጵያኖች ሞቱ እንደሚባሉ እንግዲህ እየሰማን የዘወትር። ልክ አላደል ኢትዮጵያ ውስጥ ናቸው። ጠዋሰት እነሱ ከተማ ላይ የሚለፈፍ የለም ከሌ ሞተ፣ ዛሬ የከሌ ድል ምናምን ምናምን ሲባል ሰማላችሁ አይደል? ልክ እንደዚህ ሆኗል ማለት ትችላላችሁ። ዱባይ ላይ የሀበሾች ሞት ከቀንቀን እየጨመረ መጥቷል። እኔ እንግዲህ ምክንያቱ ምን እንደሆነ አላቅም፣ ብቻ እንዲሁ መጨረሻችን ያሳምረው፣ ያገሬ ልጆች። በዚህ አጋጣሚ እባካችሁ በሁሉም አረብ ሀገር ቶቼ ራሳችሁን ጠብቁ። አሁን ላይ ሙቀቱ ከሚባለው በላይ ስለጨመረ ውሃ ጠጩ፣ እረፍት አድርጉ። ስልክ ላይ አፍጣችሁ ማምሸታችሁን ትታችሁ በሳተኙ ለራሳችሁ ጊዜ ስጡ ማለት ነው። እንግዲህ መግቢያ ላይ አንዲት እህታችን ስትናገር የሰማችኋት ቪዲዮ ቀንጨባ አድርጌ አስደምጫችኋለሁ። እሱም እዚህ ዱባይ አጅማን አካባቢ የምትኖር አንዲት ኢትዮጵያዊ እህታችን በድንገት ህይወቷ እንዳለፈ እየተናገረች ነው ማለት ነው። ከሞቱ አማማቱ ወላሂ፣ የስደተኛ ሞት አንድ ሞት ብቻ አይደለም የሀገሬ ልጆች ሁለት ሶስት ሞት ነውና እንደላ ከስደት ሞት ይጠብቀን። ወላሂ እኔ አላቅም እና ይቼታችን እንግዲህ እንደሰማችኋል፣ ዘመብዬ ብዬ ቲክቶኩን እየተመለከትኩት እያየሁት ነበር። ነገር ግን አንድ ኢትዮጵያዊ ሙታ ከለቅሶ ተገኝቻለሁ፣ ከእሷ ጋር ከአንድ አካባቢ ነበር የምኖረው ብላለች። ስለዚ መሞት ስለ ቀብሯ ምናምን ይቅርና ስለ ሞትም ወይም ደግሞ አንድ ሙታ ብሎ ቲክቶክ ላይም ሆነ ሶሻል ሚዲያ ላይ የሚወራ ነገር ባለመስማቴ በጣም አዝኛለሁ። ስለ ልጅቷ አሟሟት ምን የተደበቀ ነገር ቢኖርስ ነው ብዬ ራሴን እንድጠይቅ አድርጎኛል ብላለች። እንዲሁም ልጅቷ አሁን ላይ ቲክቶክ ሊብሬ ግብታ ስትናገር እንደሰማዋት ስለ ልጅቱ መሞት የተናገረችው ቪዲዮ የሰራችው እሷና እሷ ብቻ ስለሆነች ስለ እሷ የሰራችውን ቪዲዮ ካለጠፋሽ እያሉ እየዛቱባት እንደሆነ ወታ ተናግራለች ማለት ነው። እና ውድ ቤተሰቦች ልጅቷ ባለትዳርና የአንዲት የሶስት ዓመት የሴት ልጅ እናት እንደሆነች ነው የተነገረው። እና ባለትዳር ናት እያቸው አለው ከባሏ ጋራ ከደቂቃዎች በፊት ተደዋውላ ከዚያ ወዲሆን እንግዲህ ሞቷ እንደተሰማ ነው መረጃው እየወጣ ያለው። ባሏ ከደቂቃዎች በፊት ደውሎ ልብስሽን ያንችንም የልጅቷንም ልብስ ረትቡና ከናንተ ቤት ልውሰድሽ ብሏት እንደነበረ፣ እሷ ደግሞ አይተወው እኔ ቤት ላጸዳ ነው ብላ ቤታቸውን እያጸዳች እንደነበረ ና የራሷን የመኝታ ክፍል መስኮት ስታጸዳ እሱ መስኮት አንሸራቷት ከፎቅ ወድቃ ህይወቷ እንዳለፈች ነው እየተነገረ ያለው። ይሄ ብቻ ሳይሆን ደግሞ የሚያመው ነገር ስለ ልጅቱ አሟሟት በሰፊው ስላልተወራ፣ ስለ ልጅቱ ምንነትም የተጣራ ነገር ስለሌለ የልጅቱ የቀብር ስነ ስርዓትም በሞተች በበነገተው እዚሁ ዱባይ ውስጥ እንደተፈጸመ እየተነገረ ነው ያለው። የሚያሳዝነው ሌላኛው ነገር ደግሞ ከአራት ቀን በኋላ ወደ ሀገሯ ልትሳፈር ሻንጠዋ እንደረትባ እንደነበርም መረጃዎች እየወጡ ነው ማለት ነው። ባሏ ደግሞ ሱዳኒ ነው እና ሱዳኒ ባሏ ከለቅሶ ላይ ሲጠየቅ ስለ ሚስቱ አሟሟት በጣም ግራ እንደተጋባና ከደቂቃዎች በፊት እንዳወራት እንዲሁም እንዳልኳችሁ ከእናት ቤት ልውሰዳችሁ ስላት ቤት ላጸዳኑ ብላ ከቤት እንደቀረች እሱም ተናግሯል ማለት ነው። ሌላኛዋ ጓደኛዋ ደግሞ የልጅቷ ሞት ከሰማች በኋላ ይችን ቪዲዮ የሰራችውን ልጅ እስኪ ለቅሶ መድረስ ይፈልጋለሁ ለቅሶ ቦታ ውሰጂኝ ብላት ለቅሶ ቦታ ወስዳ ስለ ልጅቷ ስታውራ የአገሯ ልጅ ነች፣ በጣም መልካም፣ ጥሩ፣ ሰው አክባሪ፣ ሰው ወዳድ ልጅ እንደነበረችም ተናግራለች ብላለች። ሌላኛው የሚያሳዝነው ነገር እንዳልኳችሁ ብዙ ኢትዮጵያውኖች ስለ ሞቷ ምንም ያሉት ነገር የለም እና ለቅሶ ላይ እየተቀመጡት ባሏና ሶስት ሰዎች ብቻ በጠቅላላ አራት ሰዎች ብቻ ለቅሶ ቤቱ እንደተቀመጡ እየተነገረ ነው። እና ምን የተደበቀ ሚስጥር ቢኖር ነው የልጅቱ አማማት ወደ ውጭ እንዳይወጣ የተያዘው? እንዲሁም ደግሞ እኔ እንኳን ወጥቼ ቪዲዮ ብሰራ ስለ ልጅቱ አማማት ለምን ስለ ልጅቱ ሞት ያወራሽን ቪዲዮ አጥፊተ ብዬ እዛቸው ደረሰብኝ እያለችም ነው። ያም ሆነ ይህ ለሞተችታችን አላህ ይዘንላ፣ ለቤተሰቦቿም አላ ሶብሩን ይስጣቸው። በጣም ከባድ ነው። በዚህ አጋጣሚ ልክ እንደ እኔ መዳም ቤት ውስጥ የምትሰሩ ቶቼ በተለይ አዲስ የመጣችሁ በሁሉም አረብ ሀገር የምትኖሩ ራሳችሁን ጠብቁ፣ መብትና ግዴታችሁን ወቁ። ግዴታችሁ ያልሆነባችሁን የማይመለከታችሁን ስራ ስሩ ሲሏችሁ በጭራሽ እንዳታስለምዷቸው። ለምሳሌ መስኮት ላይ ወተሽ ካላጸዳሽ፣ ላይ ወተሽ መብራት ካልሆነ ወር ሻምፖሎችን እጅም ምናምን ስትባሉ እሺ አትበሉ። አንዴ ካሳያችኋቸው ከዛ ቤት እስካላችሁ ድረስ ግዴታ ነው የሚሆንባችሁ፣ እንደ ግዴታው ይወስዱባችኋል። እና ማለት ነው፣ ያገሬ ልጆች። በተለይ አሁን ላይ እንዳልኳችሁ ሙቀት ነው፣ በጣም ከሚባለው በላይ ሙቀቱ ጨምሯል፣ ገብቷቸዋል። ልትወለውሉ ስትወጡ ራሳችሁን ያዞራችኋል ያልሆነ ቦታ ላይ ሊጥላችሁ ስለሚችል ጥንቃቄ አድርጉ። ይሄን ነገር ካስለመዳችሁ ወይንም ደግሞ የመስራት ግዴታ አለባችሁ ከተባላችሁ ቀትር ሰዓት ላይ ትንጠልጠሉ። በጧት ተነስታችሁም ቢሆን ስራችሁን ጨርሳችሁ ድጋሚ ለመተኛት ሞክሩ። ለምን ካላችሁ ስትንጠለጠሉ ከሙቀቱ ጋር ምናምን የበለጠ ሊያዞራችሁ ስለሚችል ማለት ነው። እና አላህ መጨረሻችን ያሳምረው። ወላይ በጣም ነው የሚያሳዝነው። እንዳልኳችሁ የስደት ሞት አንድ ሞት ብቻ አይደለም፣ ሁለት ሶስት ሞት ነው ያገሬ ልጆች። ሰው ወደ ሀገሩ ሊገባ ለናፈቃት ቤተሰቦቿ ወደ ሀገሬ ልመጣ ነው ብላ እንደምትሄድ ነግራቸው፣ ቤተሰብ እናት ልጅ የምች ትመጣለ ወይ ወንድምህ ትመጣ ነው ብለው እንግዲህ በጉጉት እየጠበቁ ባሉበት ቅስበት አረ ልጃችሁ ሞተች እኮ ሲባሉ የሚሰማቸውን ስሜት አስቡት። እንዲሁም ደግሞ ምንም የማታውቅ ገና የሶስት አመት ልጇን እዚው ስደት ላይ ትታ እንደ ሞተች ነው እየተነገረ ያለውና፣ ከባድ ነው እንደ ሰው ስታስቡት። መጨረሻችንን ያሳምረው ወላሂ። እንዳልኳችሁ በተለይ ዱባይ ውስጥ ምን ነገር እንደገባብን አላውቅም። በቃ ልክ እንደ ኢትዮጵያ በየቀኑ በቃ ለፈፋ ሆኗል። ቲክቶክ ላይ ስትሰሙ እድር በሉት ማለት ነው። ልክ ኢትዮጵያ ላይ ለፋፊዎች እየዞሩ እንደሚለፉት ሁሉ ቲክቶክ ላይም አሁን ስንሰማ በየቀኑ ዱባይ እዚህ ሰፈር አንዲት ልጅ እንዲሁ አሞተች፣ ዱባይ እዚህ ላይ እንደዚህ ብላ እን በዚህ ሳምንት ብቻ ስንቱን ነው የሰማነው? እና ዳህየ እንዲያው ከክፉ ነገር ይጠብቀን ወላሂ። እንዲያው እኛ ሞኞች ስለሆነ ይሄን ያክል አመት ቆይቼ ምን ይዤ እልድ ምናምን እያለን። እንጨነቃለን ግን በሰላም እንደተሰደዱት በሰላም መመለስ በራሱ ትልቅ ነገር ነው። እና አላህ በሰላም ለሀገራችን ያብቃን ነው የሚለው። እና ለእህታችን አላህ ይዘንላት፣ ለቤተሰቦቿም አላህ መጽናናትን ይስጣቸው። እና ስራ ሲሰሩ ግን ጥንቃቄ አድርጉ። በተለይ መስኮት ላይ ባታጸዱ ባታስለምዱ ጥሩ ነው አልኳችሁ። ግን አንዴ ካሳያችሁ ስለማይገላገላችሁ በራሴ እንዴት እንዳደረግኳን ነገራቸዋለሁ። ይሄን ያክል አመስኖር አንድ ቀን መስኮትም ሆነ መብራት ወጥቼ ወልቡ ለምን ከጅምሮ አልችልም ስላልኳት ማለት ነው እና በተለይ አንዳንዶች ክፎች ናቸው። አንዳንዶች ደግሞ መብራቱ ወንድሮቹ እንዲያጸዱን የሚያደርጓሉ። ና ግን አታስለምዱ ከጅምሮ ነው የምላችሁ።